በሀገር አቀፍ ደረጃም የግብርና ክፍለ ኢኮኖሚውን መደገፍ የሚያስችል የተለያዩ ተግባራት በመከናወን ላይ ይገኛሉ። ከተግባራቶቹ መካከልም የግብርናውን ዘርፍ የማዘመንና ምርትና ምርታማነትን ማሳደግ አንዱና ዋነኛው ነው። በማዕከላዊ ኢትዮጵያ ክልልም መሰል ተግባራት እየተከናወነ ይገኛል። በክልሉ ጉራጌ ዞን እየተከናወኑ የሚገኙ የግብርናና የልማት ፕሮጀክቶች በምክትል ርዕሰ መስተዳድር ማዕረግ የግብርናና ገጠር ልማት ክላስተር አስተባባሪና በማዕከላዊ ኢትዮጵያ ክልል ግብርና ቢሮ ኃላፊ አቶ ኡስማን ሱሩር የተመራ የክልል የዞንና የፌዴራል አመራሮች በጉራጌ ዞን እኖር፣ ቻሃና ጉመር ወረዳዎች የልማት ስራዎችን ተዘዋውረው ተመልክተዋል። በክልሉ በምግብ ስርዓት ማጠናከሪያ ፕሮግራምና በህብረተሰቡ ትብብር የተገነቡ መሰረተ ልማቶችንም መርቀው ከፍተዋል። ከተመረቁት መካከልም የቦሌናም የአፍጥር የቁም እንስሳት የግብይት ማዕከላትና በቻሃ ወረዳ የእማቴ ቀበሌ የቡና ክላስተር በቻሃ ወረዳ በካውንቲ ቀበሌ ከስምንት ሚሊዮን ብር በላይ ወጪ የተገነባው የጎይተም ድርዴት ተመርቆም አገልግሎት ክፍት ሆኗል። ሌላውም የአረቀጥ የወተት ማቀነባበሪያ ማዕከልም የጉብኝቱ አካል ነበርም። ያነጋገርናቸው የካውንቲ ቀበሌና የቦሌ ከተማ ነዋሪዎች የልማት ፕሮጀክቶቹ በአካባቢያቸው በመገንባቱ ኖሯቸውን እንዳቀለለላቸው ተናግረዋል። ድልድም በመገንባቱ ከዚህ በላይ ሁሉም ነገር ከዚህ በፊት እንኳን በጣም በጣም ገበያ የሄዱ ሰዎች ማለት ነው እዛ መሽቶባቸው ውሃው ሞልቶ እዛ ላይ ሰፈር ያደሩበት ጊዜ አለ። አልሐምዱሊላ፣ አሁን በዚያ ያደረሰን እኛ ከዚህ ደስታ የበለጠ ምንት ስንት ይስመላል። ዝም ብሉ እርጉዝም ገብት ገብቶ ይታረድ ነበር። አሁን እዚህ ጋ ምርመራ አለ ተፈትሾ ነው የሚታረደው ለካዩ ደግሞ ብዙ ለውጥ ያመጣል ባለፉት አመታት ህብረተሰቡን ከተረጅነት ለማውጣት በግብርናው ዘርፍ በክልሉ የተሰሩ ስራዎች ለውጥ ማምጣታቸውን ያነሱት በምክትል ርዕሰ መስተዳድር ማዕረግ የግብርናና ገጠር ልማት ዘርፍ አስተባባሪና የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ኃላፊ አቶ ኡስማን ሱሩር ናቸው በጉራጌ ዞን የተመለከቷቸውና የተመረቁ ፕሮጀክቶች የህብረተሰቡን የኑሮ ዘይቤ የሚቀይሩ ብሎም ምርትና ምርታማነትን የሚያሳድጉ ናቸው ብለዋል አቶ ኡስማን ሲሆን በነበረን የመስክ ምልከታና የግብርና ሴክተር ላይ ያሉ የመሰረተ ልማት ተቋማት ምርቃ ያየ ነው። እንግዲህ እንደ ክልል ያስቀመጥናቸውን የግብርና ሴክተር ውጥኖች የተሻገረ ግብርና ለመፍጠር የሚያስችሉ መሰረተ ልማቶችን ነው አጋዥ መሰረተ ልማቶችን ያየ ነው። ግብርናችን ያው እየዘመነ ሲሄድ፣ ምርትና ምርታማነት እያደገ ሲሄድ፣ ምርትን በጥሬው ከመሸጥ ምርቶች ላይ እሴት ጨምሮ ወደ ገበያ መውሰድ አምራችሁንም ተጠቃሚ ያደርጋል ለሸማችሁም ህብረተሰብ በተመጣጣኝ ዋጋ ምርት እንዲያገኝ ያስችላል። እና አሁን የቸምነ በአርቢዎች የተደራጀ እሱን መርቀናል። ይሄ እንግዲህ ምንድን ነው የሚያሳየው የግብርና ምርትና ምርታማነት እያደገ ተጨማሪ ፍላጎቶች እየመጡ ነው ማለት ነው። ይሄ ደግሞ ተጨማሪ ፍላጎት የአርሶ አደሩ ተጠቃሚነት ያሳድጋል፣ ገቢ ያሳድጋል፣ ለበርካታ ዜጎች የስራ እድል ይፈጥራል። እዛው ሳለ ደግሞ ሀገራዊ ኢኮኖሚን ከፍ በማድረግ ሚናው እየላቀ የሚሄድ ይሆናል ማለት ነው። በክልሉ ግብርናን ለማዘመን በሚደረገው ጥረት ሁሉም ድጋፉን እንዲያደርግ አቶ ኡስማን ጥሪ አቅርበዋል። የምግብ ስርዓት ማጠናከሪያ ፕሮግራሙ እንግዲህ ግብርናን በማዘመን ምርትና ምርታማነት በማሳደግ የሴክተሩን አቅም በመገንባት ረገድ የጀመረውን ስራ ለማሳካት ሚናው ከፍ እያለ መጥቷል። ውጤታማ ነው የሚል ግምገማን ያለን እንግዲህ እነኚህ ነገሮች አብዛኛዎቹ ካያቸቸው ከተጀመሩ ስምንት ዘጠኝ ወር የሞላቸው ናቸው። ብልጽግና ያቅዳል ይፈጽማል ሪባን ይቆርጣል። አብዛኞቹ ጉዳዮች ካያቸቸው ከአስር ወር በታች ናቸው። የትኛውም ትልቅ እንደዚህ አይነት ትላልቅ ፕሮጀክት ለምሳሌ ድልድዩ አምስት ጉድዙ አምስት ነጥብ አራት ሜትር ሌንግዞ ወይም ቁመቱ አስራ አምስት ሜትር ነው። ይሄ በአስር ወሩ ነው ያለቀው ማለት በጣም በአነስተኛ በተመጣጣኝ ወጪ፣ በያጠረ ጊዜ ይሄ እንግዲህ የብልጽግና ሀሳቤ በግብርና ሴክተሩ መሬት ወርዶ ውጤት እያመጣ ሰድኖ ተጠቃሚ እያደረገ ገቢ እያሳደገ መሆኑን ነው የምናየው። ይሄ ጥሩ ምልክት ነው። ቀጣይ ግን ከዚህ በላቀ ደረጃ አቅምን የበለጠ አጠናክሮ መስራት እና መረባረብ ይጠይቃል። የምግብ ስርዓት ማጠናከሪያ ፕሮግራም በማዕከላዊ ኢትዮጵያ ክልል አንድ ነጥብ አንድ ሚሊዮን አርሶ አደሮችን ተሳታፊ ያደርጋል ያሉት በክልሉ ግብርና ቢሮም የምግብ ስርዓት ማጠናከሪያ ፕሮግራም ስራ አስኪያጅ አቶ ከድር መሀመድ ናቸው። በክልሉ ፕሮግራሙ በሚተገበርባቸው አካባቢዎች ግብርናን የማዘመን ስራ ይሰራል ብለዋል። ፕሮግራሙ በአራት ዞኖች በአስር ወረዳዎች ላይ የሚተገበርና አንድ ነጥብ አንድ ሚሊዮን ቀጥተኛ ተጠቃሚዎች አርሶ አደሮች እንደዚሁም ቀጥተኛ ባለሆነ መንገድ አጠቃላይ የክልሉን ማህበረሰብ የግብርናን ከማዘመን አንጻር የምግብ ስርዓትን ለውጥ በማምጣትና የምግብ ዋስትና ችግር ያለባቸውን አካላት ወደ ምግብ ዋስትናቸው እንዲጎለበት የማድረግ ስራ የሚሰራ ነው። በፕሮግራሙ ግብርና ማዘመን፣ ለአርሶ አደሩም የአቅም ግንባታ ስልጠናዎችን መስጠት ጨምሮም፣ የመስኖና የድልድይ ስራዎችን ብሎም የእንስሳት ግብይት ማዕከላትን መገንባት ተጠቃሽ ስለመሆኑም አቶ ከድር አንስተዋል። በጉራጌ ዞን የተጎበኙትም በዚሁ ማዕቀፍ ውስጥ የሚካተቱ ናቸው ብለዋል። ሶስት ወረዳዎች ላይ እኖር ላይ የዌርሃውስ የህብረት ስራ መጋዘን እንዲመረግ ተደርጓል። የቡና ችግኝ ጣቢያ እስከ መቶ ሺህ ችግኝ የተባዛበትን ማየት ተችሏል። ተደርጓል አሁን ያለንበት ቻሃ ወረዳ ነው ቻሃ ወረዳ ላይ ደግሞ እያንዳንዱ አርሶ አደር 250 ችግኝ የሚያለማበት የክልላዊ የቡና ኢኒሼቲቭ ላውንች የተደረገበት ነው ቻሃ ላይ በመቀጠል ቻሃ ወረዳው ላይ ድልድይ 8.3 ሚሊዮን ኮስት ያደረገ በዚህም ደግሞ የአካባቢው ማህበረሰብ ከ1 ሚሊዮን ብር በላይ ኮስት ሼር በማድረግ ተገንብቶ ለአምስት ቀበሌዎች አገልግሎት መስጠት የሚችል ከዛም ባለፈ ደግሞ የመስኖ ኤሪያ የሆነ ከ36 ሄክታር በላይ መስኖ ለምቶ ምርት እየወጣበት ያለበት አካባቢ ይሄ ድልድይ ተገንብቶ ዛሬ አጠቃላይ ለአገልግሎት እንዲበቃ ክፍት የተደረገበት ነው። በዞኑ በምግብ ስርዓት ማጠናከሪያ ፕሮግራም በርካታ የልማት ስራዎች የተሰሩ መሆኑን ያነሱት ደግሞ የጉራጌ ዞን ዋና አስተዳዳሪ አቶ ላጫ ገርማ ናቸው። ፕሮግራሙ ግብርና እንዲዘምን የሰጠው ትኩረት የሚደነቅ ነው ብለዋል። ይህ ፕሮጀክት ረጅም ዓመት የቆየ ቢሆንም በተለይ ባለፉት ሁለት ሶስት ዓመታት በጣም በተጨባጭ የሚታዩ ልማቶች እያከናወነ አካባቢያችን በእርግጥም እየቀየረና ወጣቶቻችን እናቶቻችን ተጠቃሚ እያደረገ ያለ ፕሮጀክት ስለሆነ ይህም ፕሮጀክት ውጤታማ እንዲሆን ሁላችንም ቀን ማታ እየሰራ ነው።